ውድ ቤተሰቦቼ የዛሬው ይለያል። ማዲያት አልጠፋለን አለን ምንም ነገር ብንጠቀም፣ ብዙ ነገር ተጠቅመን ማዲያትን የሚያጠፋ ነገር የለም እያላችሁ ስለሆነ ኮመንት ላይ፣ በራሴ ኃላፊነት ይሄንን ትሪትመንት ሰርቼላችኋለሁ። ከእናንተ የሚፈለገው ሙሉ ቪዲዮን በዩትዩብ ላይ ስለምለቀው እዩት። እንደዚህ በጨርቅ አንዷን ፍሬ ወስዳችሁ በጨርቅ እንደዚህ አድርጋችሁ መጠቀም ብቻ ነው እንጂ እንደ መስታወት ነው የሚወለወል። እንኳን ማዲያት፣ ጥቋቁር ነገር ፊታችሁ ላይ ካለ ያጠፋላችኋል። ቡግር ሆኖ ጠባሳ ሆኖ የቀረ ያጠፋል ማዲያትን። ጸጉሬን ተቆርጫለሁ በነገራችን ላይ እንዴ ነው? አስተያየት ስጡኝ። አብሮብኛል ወይ? ሰላም አረብኝ። ለማንኛውም እንደዚህ ገለብ አድርጌው ደግሞ እንደዚህ ቀቡ አለው ማለት ነው። አያችሁት? በእንደዚህ አይነት መልኩ ማለት ነው። አያችሁት? ተቀቡት ማዲያት ሙልጭ ብሎ ከፊታችሁ ላይ ይጠፋል። ይሄን ቪዲዮ ስሰራ በራሴ ኃላፊነት ወስጄ ነው። ለውጡ የሚገርም ጥቋቁር ነገር ቆዳችሁ፣ የበለዘ ጽድት ያላለ ከለር ያላችሁ ሰዎች፣ የብጉር ጠባሳ ሆኖ ጠቋቁሮ የቀረ ሰዎች ፊታችሁ ላይ ይሄና ይሄ ብቻ ነው እንግዲህ ልመልሰው፣ አይደል ይሄና ይሄ ብቻ ነው እንግዲህ መፍትሄው ማለት ነው። ኦኬ፣ ሰርታችሁ ተጠቀሙ። ይኸውት ያው ፍሪዘር ውስጥ አስቀምጠዋለሁ እስከሚያልቅ ደግሞ እጠቀመዋለሁ ማለት ነው። ከአስር ደቂቃ በኋላ ደግሞ እታጠበዋለሁ። ፊቴ ላይ ከደረቀ በኋላ አስር ደቂቃ ቆይቼ እታጠበዋለሁ። የሚገርም ዩት ከአሁኑ ራሱ በቃ እንደመስታወት ነው የሚያጸዳው ቆዳችሁ። ማዲያት ላይ ደገም ይጠፋል። ሁዴ የተከበራችሁ የቻናሌ ቤተሰቦች ሰቦች፣ እንደምናችሁ እንደምንከረማችሁ እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። እናንተ በያላችሁበት ሰላማችሁ ብዙት ይበል። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ ሼር ላይ ኮመንታችሁ እንደተለመደው አይልኝ ይላለው። ውድ ቤተሰቦች ዛሬ የምሰራላችሁ በተደጋጋሚ በተደጋጋሚ ስለ ማዲያት ነው። ከዚህ በፊት የሰራሁላችሁ ሶስት አይነት ትሪትመንት ነበረ ስለማድያት ማዲያት የሰራሁላችሁ በቲክቶክ መታችሁ ጠፍቶልናል። እናመሰግናለን ያላችሁ እህቶች ያላችሁ የተወሰናችሁ ልጆች ደግሞ አልጠፋለንም ያላችሁ አላችሁ። ላልጠፋላችሁ ልጆች ዛሬ በዚህ ትሪትመንት ላይ መለስ ማዲያት ከፊታችሁ ላይ ይጠፋል ማለት ነው። እንሰራላችሁን ትሪትመንት ሙሉውን እዩት። ሂደቱን በደንብ ተከታተሉ። ምን እንደተጠቀምኩ በደንብ እዩት። ስሩ። ሙልጭ ብሎ ከፊታችሁ ላይ ማዲያት ይጠፋል፣ ጥቋቁር ነገሮች ይጠፋሉ። ጽድትና ፍክት ያለ ከለር ይኖራቸዋል ማለት ነው። ቀጥታ ወደ ስራው ሄድ ከኔ ጋር ሆኖ ሰቦቼ፣ መጀመሪያ ድንች አለኝ። ድንቹን እልጥና ተመልሽ ይጠቀማለሁ እናንተ ግን የዚህ ተጠቂ ማዲያት ፊታችሁ ላይ ያላችሁ ሰዎች፣ እኔ ትንሽ ናት እቺ፣ ሚዲየም ናት። ትልቁን አንድ ወይንም ሁለት ድንች ተጠቀሙ እሺ። ከዛን ሌላም ፕሮሰስ አለ እዚህ ጋር አያቆምም። አሁን ይሄንን ከታትፌ እመጣለሁ። ቀጥታ ወደ ማሽን ጨምሬ ውሃ ሳልጨምር ምንም ሳልጨምር እፈጨዋለሁ ማለት ነው። የመጀመሪያው እስቴፕ ይሄንን ማዘጋጀት ነው። ሁለተኛውን እስቴፕ ደግሞ እንቀጥላለን። ምን እንደምና ጨምሬዋለሁ ማለት ነው። እዚህ ውስጥ ማሽን ውስጥ ጨምሬዋለሁ። እንደዚህ ከድና ሪቄ ፈጭቼዋለሁ። ድንቹን በእንደዚህ አይነት መልኩ ተፈጭቷል። አሁን ምን አደርጋለሁ? አጠራዋለሁ ማለት ነው። ጎድጓዳ ላይ ሳህን እናቀርብና እንደዚህ እናጠለዋለን ማለት ነው። የምፈልገው የድንቹን ጁስ ነው። ከቻላችሁ በጨርቅ ማጥለል ትችላላችሁ። በእንደዚህ አይነት መልኩ እናጠለውና ኔክስት ደግሞ የምፈጫው አለች ጁሱን በእንደዚህ አይነት መልኩ ስቴፕ ዋን አዘጋጅቼዋለሁ። አሁን ስቴፕ ቱ እንቀጥላለን ማለት ነው። ስቴፕ ቱ እዚጋ የማዘጋጀው ሁለተኛ ነገር ቲማቲም ሁለት እከታትፍና ልክ እንደ ድንቹ እፈጨዋለሁ ማለት አይነ መልኩ እቆርጨዋለሁ። አሁን ማሽን ላይ እጨምራለሁ። ይሄንን ቪዲዮ ስሰራ በዚህ ትሪትመንት ማዲያት ካልጠፋ እግዚአብሔርን እኔ በቃ ዳግም በማዲያት የመጣ ቪዲዮ አልሰራ። መቶ ፐርሰንት እርግጠኛ ስለሆንኩኝ ነው ይህንን ቪዲዮ ስቴፕ ባይ ስቴፕ እያንዳንዱን ነገር፣ የተጠቀምኩትን ነገር ተከታትላችሁ በደንብ ቀምሙትና ከዛ በኋላ ተጠቀሙ። ሙልጭ አርጎ ማዲያት የሚባል ጥቋቁር ነገር የሚባል የሚገርም የጸዳ ቆዳ ይኖራቸዋል። እቃውን አላጠብኩትም ምክንያቱም ተመሳሳይ ስራ ስለሆነ የምሰራው ማጠቡ አያስፈልግም ማለት ነው። ድንቹን የፈጨውበትን መልሼ ቲማቲሙን ደግሞ ፈጭ ልፈጭበታለው። ማለት ቲማቲሙንም በእንደዚህ አይነት መልክ ፈጭቸዋለው ማለት ነው። ውሃን ቢባል ጠብ አላደረግኩም ባዶ ድንቹንም ቲማቲሙንም ባዶን ነው የፈጨውት። አሁን እናጣለ እንደዚህ እናዘጋጅና ማጥለያ አዘጋጅተን የፈጭነውን ቲማቲም እናጠለዋለን። የምንፈልገው ውሃው ብቻ ነው። በደንብ አልተፈጨልኝ። ማሽኔ በደንብ አይፈጭም መሰለኝ እንጃ። ዛሬ ደግሞ ምን እንደሆነ አላውቅም። እናንተ ግን በደንብ ፍጭት አድርጉት። ያችሁት፣ ለዚህ ማጥለል ግድ ይለናል። በእንደዚህ አይነት መልኩ እናጠለዋለን፣ ሁሉንም ማለት ነው። የቀረውን የቲማቲም ጁስ፣ የድንች ጁስ፣ ሁለቱም እዚህ ጋር ነው ማለት ነው። አሁን ምን አደርጋለሁ? ሁለቱንም አንድ ላይ እቀላቅለዋለሁ ማለት ነው። እዚህ ላይ አንድ ኦሊቬራ ጄል እንጨምራለሁ። ኦሊቬራ ጄል ይሄንን በትልቁ አንድ ማንኪያ እዚህ ላይ እንጨምራለን ማለት ነው። ኦሊቬራ ጄል በትልቁ ማንኪያ እንጨምራለን። ይሄንን በደንብ ሚክስ እናደርጋለን። በደንብ ማዋሃድ አለብን ማለት ነው። ኦሊቬራው፣ ፖቴቶ ጁስ የድንች ጁስ እና የቲማቲም ጁሱ አንድ ላይ ሚክስ በደንብ አድርጓል። ለውጡ የሚገርም ለውጥ ነው የሚሰጣችሁ። ማዲያት ካሁን በኋላ ማዲያት፣ ጥቋቁር ነገር ፊታችሁ ላይ አይኖርም። ሙልጭ አርጎ ያጠፋል። ጥርት፣ ፍክት፣ ጽድት ያለ ከለር፣ ወዛማ ከለር ይኖራችኋል ማለት ነው። በደንብ ሚክስ አርጉት። ኦኬ፣ ያዘጋጀነውን ያዘጋጀነውን ይሄንን እዚህ ላይ እንጨምራለን ማለት ነው። አንድ ባንድ እዚህ ላይ እንጨምራለን። እያንዳንዱን እዚህ ላይ ጨምረን ምን እናደርጋለን? በረዶ ላይ እንከተዋለን። ስልክ ዝም ብሎ ይደውላል። ሰው ስራ አለው ብሎ አያስቡ። በእንደዚህ አይነት መልኩ በስነ ስርዓት እንደዚህ እንጨምርና በብዛት ስሩ። እናንተ ሙሉን ስሩ። አያችሁት? አሁን ይሄንን በረዶ ውስጥ እከተዋለው ከአራት ሰዓት በኋላ ተመልሼ እመጣለው። ልክ በረዶ ሲሰራ አራት ሰዓት ቆይታ በኋላ እንግዲህ በእንደዚህ አይነት መልኩ በረዶ ሰርቶ ጠብቆኛል ማለት ነው። አሁን እዚህ ላይ እገለብጠዋለው ማለት እንግዲህ ከለሩ ራሱ የሚገርም ነው። በቀን አንዳንድ ፍሬ ብቻ ፊታችን ላይ እሽት እናደርገዋለን። በጨርቅ አስረን ከፈለግን በጨርቅ ግን በጨርቅ ቢሆን ይመረጣል። ፊታችን ላይ እንዳይንጠባጠብ ፕሮቴክት ያደርግልናል። ምጥጥ እንዲያደርገው ቆዳችንን ይረዳናል ማለት ነው። በቀን አንዷን ፍሬ አንዷን ፍሬ እንጠቀማለን ማለት ነው። ቀን በቀን አንድ ማለት ነው። ኦኬ፣ ለውጡ ገና በአንድ ጊዜ ነው የምታዩት ለውጡ ራሱ አንዴ ስትጠቀሙት ቆዳችሁ ውልውል ብሎ ነው የሚጸዳው ማለት ነው እስከ መጨረሻው የሰራችሁትን በሙሉ እስከምጨርሱ ሳታቋርጡ ተጠቀሙ። ማዲያት ይጠፋል፣ ጥቋቁር ነገር ይጠፋል። የጸዳ እንደ መስታወት ያበራ ቆዳ ይኖረናል ማለት ነው። ቀጥታ ወደ መቀባቱ እንሂድ ቤተሰቦቼ። ይሄን ይመስላል የሰራሁትን እዩት። በነገራችን ላይ ፀጉሬን ራሴ ቆርጬው ነው እዩት ፀጉሬ ቆርጬው ነው። አንዳንዴ እንደዚህ ስታይል መቀየር ጥሩ ነው በማለት ነው። ፀጉሬ በጣም ረጅም ነው፣ ግን ራሴ ነኝ የቆረጥኩት። አላማረብኝም፣ እስቲ አስተያየት ስጡኝ፣ ቤተሰብ እስከሆናችሁ ድረስ። ይሄን ይመስላል። ይሄንን አጠቃቀሙን እነግራችኋለሁ። አንድ ፍሬ ትጠቀሙና መልሳችሁ ፍሪዘር ውስጥ አስቀምጡት። እሺ፣ ፍሪዘር ውስጥ ነው መቀመጥ ያለበት። አንዷን ፍሬ እንወስድና እንደዚህ ንጹህ ጨርቅ ንጹህ ጨርቅ እንደዚህ እንፈልግና እንደዚህ እንይዝበታለን። ኦኬ ከዛ ቆዳችን ፊታችን ሙሉ በሙሉ ሙሉ በሙሉ እንደዚህ እንቀበዋለን ማለት ነው። ሙሉ ለሙሉ እንቀባዋለን። ፀጉሬን እንግዲህ በገዛ እጄ ቆርጬ እንግዲህ። አያሹት ማዲያቱ ያለበት ቦታ ብቻ ሳይሆን ሙሉ ፊታችሁን ቀቡት። ዓይናችሁ ስር በተለይ የጠቆረ የበለዘ ካለ ራሱ ጽድት አድርጎ አንድ አይነት ከለር ይሆንላችኋል ማለት ነው። እንደዚህ ፊታችሁ ላይ ሳይንጠባጠብ ጥጥት እንዲያደርገው ፊታችሁ ላይ እንደዚህ እሽት አድርጎት ይዩት። እዚህ ጋር በተለይ በጣም ይጠቁራል። ያበሻ ከለር ማዲያት ብቻ ሳይሆን በአጠቃላይ የበለዘ ከለርን፣ ቆዳችን ላይ አላስፈላጊ የሆነ ነገር የተቀመጠውን በሙሉ ያጠፋልናል ማለት ነው። በደንብ ቀቡት። ጸጉሬን ቆርጬ ነው አርቴፊሻል ቀጥዬ አይደለም የራሴን ጸጉር የቆረጥኩት። እንግዲህ ይኸው እንደዚህ ደግሞ ሰብስቤ ላሳያችሁ። አያችሁት? አንዱ ፍሬ እስከምታልቅ ላያችሁ ላይ እስከምታልቅ ድረስ እንደዚህ ማሳጅ አድርጉት። ትንሽ የማሳከክ ምናምን ባህሪ አለው። ምንም ነገር እንዳትፈሩ እ ምንም ችግር የለውም። በራሴ ኃላፊነት ነው ይህንን ነገር ምሰራላችሁ። እንድትጠቀሙትን ማድረግ ኃላፊነት አለብኝ። ይኸው እንዴት መስታወት እንደሚያስመስል ፊታችሁን ታዩታላችሁ። ድርቅ እስኪ ከተቀባችሁ በኋላ ቆዳችሁ ላይ ድርቅ እንዴት ትታዩታላችሁ። አስር ደቂቃ ማለት ነው። ኦኬ እንግዲህ እየውላችሁ ከአስር ደቂቃ በኋላ በደንብ ጠጥቶ ቆዳዬ ድርቅ ብሏል እላው ላይ እንደ መቆጥቆጥ ማሳከክ ምናምን ባህሪ ሊኖረው ይችላል። ማድያት ያለባችሁ አንዳንድ የቆዳ ችግር ያለባችሁ ስትቀቡ ማለት ነው። ችግር የለውም አትፍሩት። ኦኬ ይኸው ተቀብቼዋለሁ። ምጥጥ አድርጎታል። አሁን እታጠባለሁ ማለት ነው። ይሄ ጸጉር ተቸግሯል። ዛሬ ሳይቸግረኝ ቆርጬ አንዴ ወደ ላይ አንዴ ወደ ታች አደርጋለሁ። ኦኬ ታጥቤ ተመልሼ ልምጣ። ከኔ ጋር ሆኖ አያችሁ፣ እዚህ ጋር ሆኖ አመድ ነው የሚመስለው የኔ ራስ። አሁን ስታጠበው እንዲህ ነው የሚያበራው። ተመልሼ ይመጣ ታጥቤ ያለው እዩት። አያችሁት? በስማ በጣም ነው ወደድኩት። እዩት፣ ሙሉ ፊቴን ማለት ነው እዩት። ዋው ማዲያት፣ ጥቋቁር ነገር ይሄ የብጉር ጠባሳ ይሄ ጥቁር ጥቁር ነገር ቆዳችን ላይ አንዳንዴ በፀሐይ መጥቆር የበለዘ ከለር፣ ባጠቃላይ አይናችን ስር ጥቋቁር ነገር ካለ ሙሉ ጫንጎ ነው የሚያጠፋልን። በቃ የጸዳ ከለር ነው የሚኖረን። ከዚህ በኋላ ደግሞ ሞይስቸራይዝ ማድረግ አለባችሁ፣ ክሬም መቀባት ማንኛውንም ለእናንተ የሚስማማውን ክሬም፣ ኮኮናት ኦይል፣ ኦሊቫ ኦይል ማንኛውም ይሁን ብቻ ወዛም ቀቡት፣ አትተውት ማለት ነው። ከትሪትሜንቱ በኋላ ሞስቸራይዝ ማድረግ ግዴ ዛሬ ደግሞ ይሄን ነው ማለት ነው። ግሪሲልን እቀባለው ማለት ነው። ኦኬ ሞስቸራይዝ አድርጉ፣ ግዴታችን ነው። ሞስቸራይዝ ማድረግ ግዴታችን ነው። ወዛማ እንዲሆን ይሄ ጽድት ጥርት ብሎ ቅልት ፍክት ያለው ከለር እንደዚህ በቃ ሞችራይ ስናደርግም ይህን ይመስላል። አያችን ሲያምር እንዲህ ነው የጸዳ ከለር ማለት ነው። ይህንን የሰራችሁት ትሪትመንት እስከሚያልቅ እንዳታቆሙ ተጠቀሙ። ማድያቱ ጸርቶ በኮመንት ላይ አመሰግናለሁ እህቴ የሚል ኮመንት ብቻ ነው መጠብቀው። መቶ ፐርሰንት እርግጠኛ ነኝ እንደሚያጠፋላችሁ። ዛሬ ቪዲዮ እዚህ ላይ አበቃለሁ። ነገ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ብዝትበል። ሀገራችን ኢትዮጵያን ሰላም ያድርግልን ፍቅሩን ያብዛልን እላለሁ። ስለተከታተላችሁ